ይህንን ቪዲዮ ለአክስቴ ሼር አድርጉልኝ። አንድ አክስት ነበረችኝና በጣም ለእሷ ክብር አለኝ ምክንያቱም ትልቅ ሰው ናት። መውለድ ብትችል እስካሁን መውለድ ብትችል የአራት እናት መሆን ትችል ነበረ፣ እና ሶ እያልኩኝ ቪዲዮ በመስራቴ በጣም ተናዳብኛለች አሉ። ለምን ሶት ያለሽ ሶ እያልሽ ቪዲዮ ለምን ሰራሽ? ለምንድነው አማርኛ ማታወሪው? እኛ እንኳን የእንግሊዝኛ ትርጉም ቀርቶ የአማርኛ ትርጉም ጠፍቶብናል ብላ በሃይማኖት ምናምን ገብታም መዘበራረቅ ምናምን ጀምራለች አሉ። ከሳኛለች አሉ። ግን አክስቴ ናት፣ ልቀየማት አልችልም። ትልቅ ሰው ናት እና ትልቅ ሰው ስለሆነች አከብራታለሁ። ግን የእኔ ቆንጆ አክስቴ ማለት ደርሶኛል፣ መልእክትሽ ደርሶኛል። በነገራችን ላይ እኔ ቡና እንጠጣ፣ ቡና እየጠጣሁ ነው እና ኢትዮጵያ የሄድኩት ደግሞ ተይዤ አይደለም። ያው እንግዲህ ቁጫቲም ክልን ክልን ክል ነው ስራሽ ለዛ ተይዘሽ ይሆናል አልሽኛ፣ አይደለ ኖ፣ ሀቢብቲ ኖ ማለት ትክክል አይደለሽም ማለት ነው። ልተርጉምልሽ እንግዲህ እንግሊዘኛ ስለማይገባሽ ኮ ላይ ቆጆ ይካፈርድብሽ። እና ተይዤ ሳይሆን የገባሁት በቃኝ ብዬ 950 ሪያል አልትኬት ቆርጬ ሁሉን ነገር አድርጌ በሰዓቱ ቪዲዮ ያልቀረጽኩበት ምክንያት ያው አልተመቸኝም ነበረ፣ ለዛ ነው እንጂ በቪዲዮ ሁሉንም ነገር አሳየሽ ነበር። ወደፊት ግን አንዳንድ ቪዲዮዎች አሉ እዛ ምንትን ቦሌ ሆኜ የተቀረጽኳቸው ቪዲዎች እዚህ አየር ቦታ ሆኜ የተቀረጽኳቸው ቪዲዮዎች፣ በስነ ስርአት ሽኝት ፕሮግራም ሲደረግልኝ ሁሉን ነገር ቪዲዮ ቀርጫ አለውኝ እና ቀስ እያልኩ ምለቅልሽ ይሆናል። አክስቴ የምሬ ነው ምልሽ እኔ አንቺን ተናግሬሽ አላውቅም። በጣም ማከብርሽ አላውቅሽም። ሲጀመር ዩቲዩብ እንደ ከፈትሽ አካባቢ ዩቲዩብ እንድከፍትልሽ ነው ያናገርሽኝ። ዩቲዩብ ከፈትንልሽ፣ ስለ ዩቲዩብ አሰራር የቻልነውን አስረዳንሽ። ሲጀመር አሁን አሁን ጎበዝ እየሆንሽ ነው እንጂ ስለ ዩቲዩብ ምንም የምታውቂው ነገር የለሽም ነበርና አሁን ላይ እኛ ባመጣን እኛ ምን አለ ባጎረስኩ ተነከስኩ ነው እኮ። እኔ ወደ ሚዲያ እንዴት እንደምትመጪ ሳየቸሽ መተይዝ ስዋስት በይብኝ ምናምን እያልሽ የሌለ ነገር ትቀባጥሪያለሽ። እንደ አክስቴ ተረጋጌ። እሺ፣ አክስቴ ተረጋጊ። ደግሞ እኔም ፖለቲካ ልትከችኝ እንዳትሞክሪ አክስቴ። አክስቴ የሰፈር ስም በሰፈር ስም ዩቱብ የከፈትሽ ልጅ በሆኑ በእነዚያ በላይ እየገባሽ በቴሌግራም በሰው ቪዲዮ በነጭ ቪዲዮ ቻናልሽን ያሳደግሽ ሴትዮ፣ ስምሽን መጥራት የማልፈልገው ሴትዮ ወይዘሮ ጠይባ ወይዘሪ ጠይባ ረፊ፣ እሺ፣ ከአሁን ጀምረሽ አንቺ እንኳን የኔን እናት እንኳን የኔን አባት የሞተውን የሞተውን አባቴን ባንቺ አፍ የሚነሳ አይደለም። ገባሽ? አላውቅሽም፣ አታውቅኝም። አፍሽን ዝጊ። እኔ ሀገር የገባሁት በስነ ስርዓት እንጂ ተይዣ አይደለም። ሶ ፈታ ማለት ደግሞ ደስ ይለኛል። በውጣት መግባት ዘና ማለት ማለት በቃ መዝናናትን እና እንዴ፣ አንቺ ታሪያ ተቀብሬ ተፍትሽ ፈርቼ 24 ሰዓት ኢጃዛ ቤት ተቀብሬ ተጎልተሽላልሽው ደሞ እኔ ዜድ እኔ ዜድ እ ቀብር ስራ ፈትቼ አላውቅም። ሲጀመር የስራ ሰው ነኝ፣ ታታሪ ነኝ፣ ጎበዝ ነኝ፣ ጠንካራ ልጅ ነኝ። በጣም ከምነግርሽ በላይ ፐርፌክት ነኝ። ፐርፌክት ማለት አንደኛ ነኝ፣ በቃ ጎበዝ ነኝ። ላንቺ እንግሊዝኛ እኮ ስለማይገባሽ እራስሽን ያምሻል፣ እና ከከከከክ እያልሽ የነበረ እናቷ ክርስቲያን ሆና እህቶቿ ክርስቲያን ሆን፣ ስለ እኛ ምን ታውቂያለሽ አንቺ? አሁን እንዲሁ ስለ እኛ ምን አውቀሽ ነው ዝም ብለሽ ያልተከተበልሽን እምትቀባጥሪ? ቀባጥሪ አይ ዶንት ኬር አባውት ጌታ ቢኖርሽ ምናምን ችግር የለውም። ግን ፎቶውን ደግሞ በዚህ አጋጣሚ ያመጣሽው እና የቀረስኩትን ቪዲዮ ሳይሆን አሁን ለታ ቅርብ ጊዜ ነው የቀረስኩት። ጠርሃ ለብሽ ማለት ነው። ሲቀጥል ጸጉሬ እኔ በሆን የኔ ጸጉር ቢለቀቅ ታንቺ ጸጉር ይበልጥ ነበረ። ጸጉር ሽን ለምን አንጨፈረርሽብን? የኔ ጸጉር መግለጥ ስለማልችል ነው እንጂ ስለተከላከልኩኝ ነው እንጂ ሰው ስለመፈራ በእኔነቴ ስለማልተማመን በራሴ ስለማፍር ነው እንጂ እኔ ብለቀው የኔ ጸጉር ያሰላም አሳየሽ ነበር ያልሽ፣ ወደ በጣም ነው ያሳቀኝ። ጸጉርሽ ከኔ ጸጉር በልጦ ችግር የለውም እኮ ጸጉር የፈጣሪ ስጦታ ነው የኔ ቆንጆ። በፈጣሪሽ አትተማመኝም እንዴ? በፈጣሪ ኔ ደግሞ በሰጠኝ በጣም ነው የማመሰግነው። በጣም ከዚህ ተንጨፈረረም አልተንጨፈረረም እኔ በጣም ተመችቶኛል። እሺ። ሶ ማልክ ሰላህ ማልክ ድኽል ሀቢብቲ እስኩቲ በስ ያለ ባይ ባይ ሌክቸር ሰብስክራይብ ጋይስ